እንዴት አደርክ? ደህና ነሽ? ሜሉ ሰራተኛ ስትቀጥር በጣም ጎበዝ ነች ማለት እንዴ! አንቺን የመሰለች ቆንጆ ልጅ ነው የቀጠረችው። እሺ፣ ቁጭ በይ። እሺ፣ ለነገሩ ባታውቂኝም አልፈርድብሽም። መስፍን እባላለሁ፣ የነሰላም አባት ነኝ። አውቃለሁ እኮ። እና ለምን ደነገጥሽ? ሆል እኔ ልጅ መታሽለኛል ማለት ነው። ምነው እኔ እኮ አባትሽ ነኝ። ለነገሩ ብትረበሽም እኮ አይፈረድበሽም አስራ ስድስት ዓመት እኮ ቀላል አይደለም። ግን አንቺ በዚህ ሌሊት ምን ልትሰሪ ተነሳሽ? ቤተሰቡ ምንም ባልተዘጋጀበትና ባልጠበቀው ሁኔታ የነሰላም አባት ከውጭ ሀገር መጥቷል። ታዲያ ወደውኑ ወደ ቤት እንደመጣ የተቀበለችው ሀና ስለነበረች እንዳያትም ልጄ በማለት ነበረ ያናገሯት። ሀኒዬም ተመስገን አባቴ፣ ደመነፍሱ ነገረው ማለት ነው እኔ ባልነግረውም አባቴ ልጁ እንደሆንኩ ተገንዝቧል እያለች ተደስታለች። አና ያስቀመጠችውን ፎቶግራፍና መስቀል በፍለጋ ላይ ሳለች እርግብ ወደ ክፍሏ ትገባለች። እርግብም ሌባ ነሽ እንደለመድሽው ልትሰርቅ ይፈልገሻል ማለት ነው፣ ምን እየበረበርሽ ነው? እያለቻት ነው። የምትፈልጊው ይህንን መስቀልና ፎቶግራፍ ከሆነ የራሴ ነው በማለት አፈጣባታለች። የሌባ አይነ ደረቅ መልሶ ልብ ያወልቅ ነውና ታሪኬን ብሰርቂ ነገ በምርመራ ይረጋገጣል በማለት በራስ መተማመን እየነገረች ትገኛለች። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ እያላችሁበት በዓለም ዳርቻ ሰላማችሁ ይብዛ። ያልኩኝ ኖላዊ ክፍል አርባ አራትን የምንመለከት ይሆናል ከረጅም ጊዜ በኋላ የነሰላም አባት ወደ ሀገራቸው ሲመጡ ባዩት ነገር በጣም እየተደመሙና እየተደነቁ ነው። ሀገሬን አላውቃትም ማለት ነው። አዲስ አበባን እንዴት ትቻት ሄጄ አሁን በዚህ መልኩ አገኘዋት? እያሉ እጅግ በጣም ውበቷ ማራኪ እንደሆነም ይናገራሉ። እናም አባቷን እንዲንከባከብላት አሲርን ከነገረችው በኋላ ወደ ስራ ቦታዋ ተመልሳለች። ታዲያ አሲር ሲመጣም በሌሊት ደውላ አስቸገረችህ አይደል እያሉ ነው አይ ምንም ችግር የለው እርስዎ አባቴን ያልተንከባከብኩ ማንን ልንከባከብ ነው ይልቁንስ አባቴ ሰውነው ተወት እየደከመ መጥቷል ከቤት ጠንካራ ነበሩ ይለዋል አስር ጊዜ እንዳገኙ እየወጉ እኮ መቀመጫዬን መርፌ ያደረጉት ይላሉ አቶ ኖላዊ አሲርም ምን ያህል እንደሚያም እነሱም ሊቀምሱት ይገባል። መርፌውን እኮ ቢሰጠኝ አንድ ጊዜ ወጋው ነበር በማለትም ይመልስለታል። እና አባትም ብለብለክ ዶክተር መሆን አማረህ አይደለም? ምን ያቀተኛል፣ እርስዎ አስተምረውኛል፣ ዶክተር ለመሆንስ ምን ያንሰኛል በማለት ይናገራቸዋል። እሳቸውም ሀና በለይተህ የማታውቅ በላርፈ ተቀመጥ ይሉታል። ውጭ ሀገር የመጡት የነሰላም አባት የተቀበለቻቸው ሀና ነበረች። እሳቸውም ወደ ሆኑ እንዳዩት ነበር ተደናግጠው አቅፎ የሳሟት ልጄ እንደምናለሽ በማለት የልጅና የአባቱ ወጉን ነበረው። ሁለታቸውም በመደናገጥ ሲሳሳሙ የነበረው ሌሎቹ የት ሄደው ነው? ተኝተው ነው ወይ እስካሁን በማለትም ይጠይቃሉ። አባትም በደንብ ሲያስተውሏት ከቆዩ በኋላ ከአስራ ስድስት ዓመት በኋላ ልጄ መተሽልኛል እውነት ነው ማለት ነው እያሉ እንደገና ይስሟታል። እርግብ የሁለቱን ሁኔታ ተደብቃ ትከታተል ነበረ። ያየችውን ማመን ተስኗታል፣ በጣም ደንግጣለች። ወይዘሮ ሜላት ባላሰቡበት ሁኔታ መኝታ ክፍላቸው ሳሉ መስፍኔ ይከሰታሉ። ታዲያ ሰርፕራይዝ የሆነባቸው የባላቸው አመጣጥ ወይዘሮ ሜላትን በጣም አስገርሟቸዋል። እንዴት በዚህ ልክ ሰዓት ነግረኝ ትመጣለህ እያሉት ነው። በቃ መምጣት አልነበረብኝም እንዴ የኔ መምጣትስ ምን ሊያስገርም ይችላል? ይላሉ አቶ መስፍኔ። ቢሆንም ልት ነግረኝ ይገባ ነበር አሉ ወይዘሮ ሜላት። መስፍኔም ምንም እንኳን ኔ እናንቺ ብንጣላም በመካከላችን ልጆች አሉ ዛሬ በጭንቀትሽ ሰዓት ልተውሽ አይገባም ይላቸዋል። ቢሆንም ያን ሁሉ ባህር አቋርጠ ስትመጣ ልትነግረኝ ይገባ ነበረ። ለምንድ ነው ሁልጊዜ ራስን እንደ ልጅ የምታስበው? ብታስብልኝ ኑሮ እንደዛ ሜዳ ላይ አስጥተኸኝ ባልሄድክ ኑሮ እያሉት፣ ቢሆንም እንደዚህ እየተጨነቅሽና እየተቸገርሽ ልረዳሽ ይገባል በማለት እሳቸውን ሊያግዛቸው እንደመጣም ይናገራል። በዚህ ሁኔታ ጭቅጭቅ ይጀምራሉ። በቃ በዚህ ከቀጠልን እኮ ዱላም ይከተለኛል በማለት ክፍሉን ለቀው ለመውጣት ይገደዳሉ። አቶ መስፍኔ እርግብን እንዳያት ሜላት ግን ሰራተኛ መቅጠር ትችላለች ሲሏት፣ እርግብ በጣም ነበር እየደነገጠችው። ምን ለማለት ፈልገው ነው? አዎ ያደረግሽውን ሰምቻለሁ። ልጅ ነኝ ብለሽ እንደመጣሽም አውቅ ያለውኝ በእርግጥ ታማሚ አባት ስላለሽ ገንዘብ አስፈልጎሽ ይሆናል፣ ግን የምትሄጅበት መንገድ ስህተት ነው በማለት ይናገሯታል። እንዴት አድርጌ ማስረዳት እንዳለብኝ አላውቅም አለች እርግብ። ምንም ማስረዳት አይጠበቅብሽም። ገንዘብ ለማግኘት የሄድሽበት ርቀት ግን እንዳይጎዳሽ ተጠንቀቂ። እነ ሰላምን የምታታልያቸውን ነገር ልታቆሚው ይገባል። ለማንኛውም ለልጄ ደም ሰጠሽ ሕይወቷን ስለ ታደግሻት ከልብ አመሰግናለሁ በማለት ሙሉ በሙሉ የሐናን ታሪክ እርግብ ላይ እያወረዱት ነው። እርግብም እየተናገሩ ያሉት አንዳችም ነገር ሊገባኝ አልቻለም በማለት ትመልሳለች። እሽ በቃ አንችም ወደ ክችንሽ ግቢ እኔም ወደ መኝታ ክፍል ማረፍ አለብኝ በማለት ተጠዋት ይሄዳሉ። አሲር እና አቶ ኖላዊ ከሆስፒታል በጣም ተርበዋል። አና ምግብ ታመጣለች ብዬ እየጠበቅኩ ነበረ፣ እሷ ግን ልትመጣ አልቻለችም አለ አሲር። አሲር የራሱን ረሃብ ቢችለውም አቶ ኖላዊ መራባቸው ግን በጣም ሀሳብ ውስጥ ከቶታል። እርስዎ እዚህ ተኝተው ይቆዩኝ፣ እኔ ምግብ ተሯሩጪ ይዤ ልምጣ በማለትም ይናገራል። ይታመጣለህ ለኔ ብለ ከፍ ዝቅ ስትል ማየት አልፈልግም አሏት ኖላዊ እንዲያ ሲልም ስርቆትን የምትገባው ያንተን ጸባይ አላውቅም እንዲህ ይላሉ። ለእርስዎ ስል አይደለም መለመን ለምን አልንጠፍም በማለት እርሳቸውን ከሆስፒታል ትቷቸው ምግብ ፍለጋ አሲር ወደ ውጭ ይወጣል። ምናሴና ሰላም ከውጭ ወጥተው ወደ ቤት ሲመለሱ አባታቸውን ያገኙታል። ሰርፕራይዝ ሆነዋል። እንዴት መጣህ? ለምን መጣህ? በጥያቄ እያጣደፉት ነው። ቆየኔ መምጣት ለምን ሊገርማችሁ ይችላል? በዚህ ሰዓትስ እንዴት አለመምጣት እችላለሁ? የተፈጠረውን ሁሉ ሰምቻለሁ በማለት ይናገራሉ። ምናሴም አሁን እኮ እንድትመጣ አልነበረም ያን ሁሉ የነገርኩ ልጆችም አባታቸው ቁርስ መብላቱና ለመብላቱን እየጠየቁ ነበረ። ቁርስ እንዳልበሉና ገና መድረሳቸው እንደሆነም ይናገራሉ። ምናሴ ሀናኳለች ቁርስ ታቀርባለች በማለት ይናገራል። ሀናንም ወዲያውኑ ጠሯትና መጣችና ተመለከቷት። መጀመሪያ ደማቸው ነግሯቸው ልጄ ብለው አቅፈው የሳሟትን እንደገና በሰራተኝነት ይተዋወቋታል ሰላምም አባታችን መጣ እኮ ተዋወቅሽ ወይ በማለት ትናገራለች። አናም እንደተዋወቀቻቸው እና ጥሩ አባት እንዳላቸው ነግራቸው ወደ ኩሽናዋ ትመለሳለች። አቶ መስፍኔም እህታችሁ የተባለችው እኮ ይች ናቴ የመሰለችኝ ያችኛዋ ሰራተኛ እንደዛ ብዬ ነው የተዋወኳቸው። በጣም ይገርማል። እናሴ አባዬ እንዴት እንደዚህ ልትቻልክ እያለ እየጠየቀው ነው ሰላምን በበኩሏ ሰራተኛ ብለህ እርግብን ጨርቋን አስጥላታል ማለት ነው እያለች ነው። አንዬ ምግብ ለማቅረብ ከኩሽኗዋ ጋራ ጉድ ጉድ እያለች ነው። እርግብ ትመጣና አባዬ እንደዛ ሲያናግረኝ አንቺ ግን ተደብቀች ትስቅ ብኝ ነበር አለቻት። አይ የሌባ አይነ ደረቅ መልሶ ልብ ያወልቅ ነው ነገሩ ች ታሪኬን ብዘርፍኝ አባዬ ግን በደመነፍስ ልጁ እንደሆንኩኝ አውቋል በማለት ትመልስላታለች። እናትሽ ያላመነችበትን እንዴት አባትሽ ሊሰማው ይችላል? አለቻት። ስሜት ስሜት ነው አባትም ሆነ እናት። ለማንኛውም ግን አባቴ ስላወቀኝ በጣም ደስ ብሎኛል በማለት እርግብን ታቃጥላታለች። አቶ መስፍኔ ልጃቸው እንደሆነች የሚሰማቸው ሀና እንደሆነች ለወይዘሮ ሜላት እየነገሯት ነበረ። ሀና እኮ ሆም ብላ የፈጠረችው ታሪክ እንጂ በፍጹም ሊሆን አይችልም። እሷ ገንዘቤን ለመውረስ ስትል ልጅ ነኝ በማለት ይኸው ቤት ውስጥ ግርግር ፈጠረች በማለት ትናገራለች። አቶ መስፍኔም እንደዛ ከሆነ ምን ችግር አለው፣ በምርመራ ይረጋገጣል በማለት ይናገራሉ። እሺ፣ አዎ፣ መመርመር አለብኝ በማለት ወይዘሮ ሜላትም በምርመራው ተስማምተዋል። አቶ መስፍኔም ከሰላም ጋር ደማቸው ሊያመሳስላቸው የቻለውም ልጅ ስለሆነች ነው በማለት እንግዲህ የሀና ልጅነት እርግጠኛ ሆኖ ተቀብለዋል። ወይዘሮ ሜላት ግን ምርመራ የሚያደርጉት ሰላምና ምናሴ ስላስገደዷቸው መሆኑን ይናገራሉ። እርግብም ሃናን ከቤተሰቡ እንዴት አድርጋ መነጠል እንዳለባት እያሰበች ነው። ሀና ግን ደም ሰታሻለች እንዴ? ሰላም አባትሽ ስለ ደም መስጠት ሲያወሩ ሰምቻለሁ። አዎ፣ ደም ሰታ ህይወቴ ንታደገችኝ እሷ ናት! እርግብም ደም መስጠት ይህን ያህል ምን ሊያስደንቅ ይችላል በማለት ትመልሳለች። የሚያስገርመው እሱ ብቻ ሳይሆን የኔ ደም አይነት የሚመሳሰለው ከሀና ጋር ብቻ መሆኑ ነው። ለዚህም ነው እህትሽ ነኝ ስትል ለአምናት የቻልኩት አለቻት። እርግብም እኔ ነኝ እንጂ እህትሽ ሀና እህትሽ ልትሆን አትችልም። መቼም ሁለት የጠፋ እህት የለሽም አይደለ? ሀሴት ማለት ደግሞ እኔ ነኝ በማለት ለማሳመን እየሞከረች ብትሆንም ሰላም ግን በቃ ደክሞኛል ከአንቺ ጋር መከራከር በማለት ትታት ወጥታለች። ምናሴ ሀናን ስለተጠራጠራት እንደተቀየመችው እየገለጸችለት ነበረ ምናሴም ይቅርታ በመጠየቅ አባታችሁን ስታየው ምን አይነት ስሜት እንደተሰማት እየጠየቃት ነበረ አባታችሁ በጣም መልካም ሰው ነው ሳየውም ደስ ብሎኛል አለችው ሐናም የጠፋችው ሀሴት ራሷው እንደሆነች እያረጋገጠችለት ነበረ እናሴም የሚገርምሽ ነገር ሃና እህቴ በሆነች እያልኩኝ የምመኘው ነገር ነበር እሷም ለምን እንደዚህ አልክ እርግብን አትወዳትም ማለት ነው እርግብስ እህት ብትሆን ሁለታችሁም እህቶቼ ብትሆኑ ደስ ይለኛል ግን ለሁሉም እግዚአብሔር ያውቃል አላት ሃና ከቁም ሳጥን እያስቀመጠችውን ዕቃ እየፈለገች ሳለ እርግብ ወደ ክፍል ትገባለች። ታዲያ ምን እየፈለግሽ ነው? አንቺ ግን ይሄ የእጃ መልሽ አለቀቀሽም ወይ በማለት ሀናን ታስደነግጣታለች። ወይስ የምትፈልጊው ይህንን ነው አይደለም በማለት ፎቶዋንና መስቀሏንም ታሳያታለች። አንቺ ስታስቢው ታሪኬን የትምጥላለው ብለሽ ታስቢያለሽ እንዴ? በማለትም የሌባ አይነ ደረቅ ሀናን እንደዚህ ትናገራታለች። ሀናም ይህ እኮ የራሴ ታሪክ ነው የሀና ታሪክ ነው በማለት ትመልስላታለች። እርግብም መስቀልም ሆነ ፎቶ የእሷ እንደሆነ ሀናን ሸመጠተቻት። ሀናም ሀናም አፍሽ ውሸት ይናገር ይሆናል፣ እውነታው ግን ከልብሻለ። ለማንኛውም ታሪኬን ትሰርቂ ይሆናል፣ እውነታው ግን ነገ በምርመራ የሚረጋግጥ ይሆናል አለቻት። እርግብም ታሪኩና እውነቱ እኮ ከእኔ ጋር ነው ያለው እያለች ጉሮሮዋን አንቃት ሳለ እንደዚህ የምታስፈራሪኝ የመሸሽ ይመስልሻል እንዴ ጀግና ይተገብራል እንጂ አያወራም በማለት ገልብጣት ወጥታለች። አባት ሀንዬ ምን ሆነች እያለው እየተጨናነቁ ነው። ከሆስፒታል ተኝተው እንውጣና ዞር ዞር እንበል በማለት አሲር ቢናገራቸውም ሕክምናቸውን እስከሚጨርሱ ድረስ ወደ ውጭ መውጣት እንደሌለባቸውም ይናገራሉ። ሀንዬ የኩሽናውን ስራ ጨርሳ ሳሎን እያስተካከለች ሳለ መስፍኔና ወይዘሮ ሜላት ወደ ቤት ይመጣሉ። ኩሽና ከጨረሽ ወደ አባትሽ አትመለሽም ነበር ወይ? እዚህ ምን ትሰሪያለሽ? በማለትም ይናገሯታል። ለምን ትቆጫታለሽ? ልጅቷ ኮ ደና እየሰራች ነው በማለት አቶ መስፍንም ይመልሱላቸዋል። ወይዘሮ ሜላት ግን በሷ ምክንያት ቤቴ ተበጥብጧል እንዲህ ተናግራት እንኳን ቤቴ ለቃልኝ ብትሄድ ጥሩ ነበር ይላሉ። አቶ መስፍኔም ነገ ልጅሽ ሆና ልታገኛት ትችያለሽና፣ እንደዚያ አትናገሪያት እያሉ ነው። ልጄ እርግብ እንጂ እሱ አይደለችም በማለትም ይመልሳሉ። አቶ መስፍኔም ልጅሽ ባትሆን እንኳን እንደ ሰውኛ ልታከብሪያት ይገባል በማለት ሲናገሯቸው እሳቸውም ተቆጥተው ትተውት ተዋል ሲር በተደጋጋሚ ሀና ላይ ቢደውል ሊያገኛት አልቻለም። እና ለሰላም ደውሎ ነበር ምንሆናኑ በደህና ዋን ወይ አባቷ ስለ ቀረችባቸው የተጨናነቁ እንደሆነ ይነግራታል። አቶ መስፍኔም ሀናና እርግብን አንድ ላይ ካደረጓቸው በኋላ ላናግራችሁ የምፈልገው አንድ ነገር አለ እናም አባቷ ሆስፒታል ታመው እንደተኙና ጊዜ እንደሌላት ትናገራለች። ከኔ ውጭ አባት አለሽ እንዴ? በማለትም ይናገራሉ። ክብም እየተቅለበለበችን ያደለው እንዴ ልጅህ፣ ሌላ ልጅ አለህ እንዴ? በማለት ትናገራለች። ማንኛውም አባትሽን ለማሳከም ከሆነ እኮ እዛው ሆነሽ ማሳከም ትቼ ነበረ፣ በማለትም ይናገራሉ። አይ በተደጋጋሚ ስራ ስለቀረው እትዬን እንዳይከፋት ብዬ ነው የመጣው። ከእናንተ ዝምድና ፈልጌ የመጣው ከመሰላችሁ በጣም ተሳስታችኋል። እኔ ገንዘብ ሳይሆን የምፈልገው ሰው ነው። ደግሞ አባቴ ለማንም ዘመድ የሚሆን አባት ነው ያለኝ፣ በማለት በቁጣ ትናገራለች። ምርመራውም ተደረገም አልተደረገም እናንተ እውነታውን ለማወቅ ይረዳችሁ ከሆነ እንጂ እኔ ሕይወት ላይ ግን አንዳችም ለውጥ አያመጣም። ለማንኛውም አሁን ጨርሳችሁ ከሆነ ልሂድ በማለት ወደ ታመመው አባቷ መሄድ እንደምትፈልግም ትናገራለች። በቅናት ርርድብን እያለች አለችው። እርግብም እንዴት አባቴ እንደዚህ ትናገሪዋለሽ በማለት እየነቀፈቻት ነበረ። አሲርም በሚገባ የሃናን አባት እየተንከባከበ ነው። ታዲያ ቆማርን ጫወት በማለትም እየተቀላለዱ ሳለ ሃና ምግብ አምጥታላቸው ሊበሉ ሲሉ የዛሬው ፕሮግራም አብቅቷል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለዛሬ የተሰናበትኳችሁ አመሰግናለሁ።